ሰላም አለይኩም ወራህመቱላሂ በረካቱ። ዛሬ አንድ እስከዛሬ የደበኳችሁን ምስጢር ልነግራችሁ ነው። የብዙዎች ጥያቄ ነበረው ዛሬ ከሞቤ ጋር ረዘም ያለ ቆይታ እናደርጋለን ምክንያቱም የደበቃቸው ምስጥሮች ዛሬ ዝርግፍ አድርጎ የሚነግረን ይሆናል ሰላም አለይኩም ወረሐመቱላህ ወበረካቱ ውድ የተከበራችሁ የተወደዳችሁ ውድ ተመልካቾች እንዴት ናችሁ እንደምን ቆያችሁ ከኒጋ ሁሌ ሰላም ነው አልሐምዱሊላ ዛሬ እንግዲህ ሙባረክ እስካሁን ድረስ የደበቀን ምስጥሮች እንዳሉ መግቢያ ላይ ሰምታችኋል እነዚያ ምስጥሮች ምን ነበሩ የሚለውን ደግሞ ከራሱ አንደበት ምስጥሩን ዝርዝር አድርጎ የሚነግረን ይሆናል። ቪዲዮን እስከ መጨረሻው ተከታተሉት። ይህ ምስጢር ደግሞ እስካሁን ለጓጓችሁ ምንድን ነው ላላችሁ፣ እንግዲህ ሙባረክ ታውቃላችሁ፣ ድምጻችን ይሰማ ጊዜ ከዛ ኮሚቴዎች መካከል አንዱ ነበር እና በእስር ብዙ ተሰቃይተዋል። ከውስታዞቻችን ጋር ብዙ ተገርፏል። ብዙ ውጣ ውረድን አሳልፏል። ያ ሁላቸውም አሳልፏሉ። በዛ ሰዓት ላይ የተደረገው ነገር በዛ ሰዓት ላይ የተኮነው ነገር ሁላችንም የምናውቀው ነገር ነው ያው ችን ላይ እስካሁን ድረስ እንደማሐተም ታትሞ የቆየ ነገር ነው። ወደፊትም የማይረሳ በጣም አሰቃቂ ጊዜያቶችን ያሳለፍንበት በተለይ ኡስታዞቻችን ኮሚቴዎቹ ያሳለፉት ስቃይ እና መከራ ይሄ ነው ተብሎ የሚወራ አይደለም። በዛ መካከል ደግሞ ለታሪክ የተደረገ ነገር ነበረ። ያ ታሪክ ደግሞ ሙቤ ላይ ነበረ እና ታውቃላችሁ ሁላችሁም እስር ቤት ሆኖ ኒካህ እንዳሰረ የዛኔ እስር ቤት ሆኖ ማለትም ሁለት አምስት ላይ እስር ቤት ሆኖ የታሰረው ኒካህ እስካሁን ድረስ ቆይቶ አሁንም ወደፊትም አላህ ሱብሃነሁ ወተዓላ በፍቅር የሚቆዩ ያደርጋቸው። አስራ ሁለት አመታትን አስቆጥሯሉ እና እዛ ጋር ኒካህ ሲታሰር የነበረው ሁኔታ የተፈጠረው ነገር እንዴትስ ኒካህ ልታስር እስር ቤት ሆና እንዴት ኒካህ ልታስር እንደ ቻልክም ኒካህ ለማሰሩ ተዘጋጅተህበት ነበር ወይ? አስበህበት፣ አቀደህበት ሁለታችሁም ማለት ነው እዛ እስር ቤት ሆና ማለት የመውጫ ጊዜ ይህን ከእስር ቤት የምትወጣበት ጊዜ አውቀህ ነበር ወይ እዛ አስተዘጋጅተህበት? ማለት አሁን ለኒካህ ለማሰር ብዙ ነገሮች ያስፈልጋሉ እና እነዛ ነገሮችን አሟልቷህ ነበር ወይ? እስኪ እነዚህ ነገሮችን ጠቅለል አድርገን የነበረውን ሁኔታ የምታሰማን ይሆናል። ቪዲዮን ተከታትለን ምናምን አለህ። በወቅቱ በጣም ትዝ ይለኛል መቶ ብር ብቻ ነበረች የኔ ሀቅ የኔ ብር። ከትምህርት ቤት ነው የተያዝኩት። በጣም የሚገርማችሁ የታሰርኩ ቀን ጠዋት ማዘር ታውቋት ነበር እንደምታሰር፣ እና አንዳንዴ ለእናቶች የሚያሳውቀው ነገር አለ አለ። ቲሸርት ለብሼ ማ ነው ሸሚዝ ለብሼ ልወጣ ስል ዛሬ አየሩ ደመና ነው ጃኬት ነገር ደርብበት አለች። እሺ ብዬ ጃኬት ደረቤን የወጣሁትና የዛ ጃኬት ጥቅም ማታ ላይ ሲገርፉን ነው እናቴ ልበስ ብላ ያለበሰችን ጃኬት ጥቅም የተረዳውት የገባኝ የነበረው እና ከዛ አባቴ እንደዛ ስሎ ምን አለህና ትዜ የታክሲ ደግሞ ሁሌ በየቀኑ አስር አስር ብር ነው የሚሰጠኝ። እስክታስር ቀን ድረስ ማለት የታሰርኩ ቀን ማዘር እንደው ለምሳሐም ይሆናል ምናምን ነገር ብላ ሀምሳ ብር ወር መቶ ብር ሰጥታኛለች። ከዛ ውጭ የኔም ብለው ሐቅ አልነበረኝም ወይም ሀብት አልነበረኝም። ግን በድፍረት ነው በቃ የገባውበት እስር ቤት ውስጥ ማለት ነው። ከዛ ምን አለ አለፋዘር እንዲህ ገና ትምህርትን ወተ ትቀጥላለህ ምናምን ነገር ሲል አይ እኛ እንዲህ እንዲህ ነው ምናምን ውስጥ ያሉት ምን አሉ አለ ሁሉም ሀሳቡ የሚመጣው ከነሱ አይ ኡስታዞቹማ ካሉ ለኸይር ነው፣ ምንም ችግር የለውም ብሎ እኔ ጋር ፋዘር አምኖልኝ ሄደ። ቤት ውስጥ ትንሽ ቦታ ይሰጡኛል፣ ያከብሩኛል፣ ይሰሙኛል እና መርሓባ ብሎ ፋዘር ሄደና ከዛ ለታላቅ እህታችን አረ እንደው ይህን ልጅ ምከሩት፣ ምን ሆኖ ነው እስር ቤት እንደዚህ ሉ ለአግባም ይለው እንዴት ሆኖ ምናምን ልጅቷ አስማናት ወይ በደንብ ታውቃላችሁ ሲ ቀድሜ እኔ ደግሞ ሲስተር ጋር ጨርሼ ስለነበረ እህቴ ተስማማች ተቀበለች እህቴ። ፋዘርን ማሳምና ሽምግልናውን ፋዘር ሄደ። ይሄ ሀሳብ በመጣ በ15 ቀን ውስጥ ሽማግሌ ተልኮ እሺ ተብሎ የኒካህ ቀን ተቆረጠ። የኔ የኒካህ ቀን ሲቆረጥ አጋጣሚ አንድ ሌላ ከኛ ጋር ከታሰሩት ወንድሞች መካከል ካሊድ ኢብራሂም የሚባል ነበረ። ካሊድ ኢብራሂም እሱ ደግሞ ሽምግልና ተኪዶ እሽ ተብሎ የሰርጉ ቀን ተቆርጦ ነው በመሀል የታሰረው። እስር ቤት በመታሰሩ ምክንያት የእሱም የሰርግ ፕሮግራም ተደናቅፎ የኒካሁ ፕሮግራም ተደናቅፎ ስለነበረ አንድ ቀን ላይ ሁለቱም ይደረግና እዚሁ መጥተው ኒካሁ ይደረግ ተባለ። እኛ እዛው ሽማግሌዎች ሄደው ኒካ ቅዳሜ ቀኑን አሰሩ። እኛ ጋር እሁድ፣ እኛ በማናውቀው መልኩ ድል ያለ ሰርግ ተደገሰ። አጋጣሚ ሆኖ የምንኖርበት ዞን ሶስት ውስጥ ሀምሳ ሰዎች ብቻ ለብቻ የሚታሰሩበት ሀብታሞች እና በሙስና የተከሰሱ በሽብር ምናምን እንደዚህ የተከሰሱ ሰዎች ብቻ የሚታሰሩበት ግቢ ነበረ፣ ስድስተኛ ቤት የሚባል እዛ ስድስተኛ ቤት ውስጥ ተደግሶ እኔ በማላውቀው ወላሂ ሱፉ ኬት እንደመጣ አላቅም የለበስኩት። እስከዛሬ ድረስ ኬክ ከሸራተን ዮሐንስ ሲሳይ የሚባል አንድ ክርስቲያን ወገናችን ነበረ። ከሸራተን ኬክ አዞ ኬክ አስቆርሶልን የፍየል አሩስቶ ምናምን ታዞ እስር ቤቱ ውስጥ በቃ በታሪክ ታይቶ በማይታወቅ አይነት መልኩ ሰርግ ተደግሶ ተካሄደ። እሷ መጣቸው ሁድ ቬሎዋን ለብሳ፣ የኔም የካሊድን ባለቤት ቬሎዋቸውን ለብሰው መጡ። ሲመጡ በሽቦ እንደዚህ የታጠረ ሽቦን የነበረው መታየት ብቻ ነው፣ ሌላ ነገር የለም። በኋላ ላይ አንድ ፖሊስ አዛዥ አዝኖልን በሌላ ዞን መታየት የሚፈቀድበት መተቃቀፍ የሚፈቀድበት ቦታ ላይ ለአምስት ደቂቃ ተፈቀደልንና እንደው ተቃቀፍን ለመጀመሪያ ጊዜ ያው ኒካህ ስለታሰረ ቀለበትም ተደራረግን ኬክም መጥቶ እዛው ጋር ኬክ ቆረስን። ከአምስት ደቂቃ በኋላ እነሱም ወደ ቤታቸው ሄዱ እኛም ወደ እስር ቤታችን ተመለስን። ይሄ የሆነው 2005 በኢትዮጵያ አቆጣጠር ሚያዚያ 27፣ አሁን ያለንበት ወር ሚያዚያ 27 ማለት ቀጣይ ሳምንት ኦልሞስት 12ተኛ ዓመታችን ቀጣይ ሳምንት ሚያዚያ 27 ላይ ይሆናል ማለት ነው። በዛ ቀን ኒካችን ታስሮ ሀላል ሚስቴ ሆነች። ከዛ በኋላ በነፃነት እስር ቤት እየመጣች በየሳምንቱ ጠብቀኛለች። አራት ዓመታትን እስር ቤት ውስጥ ጠበቀች። እስር ቤት ውስጥ በጣም የሚገራረሙ ታሪኮች ተከስተዋሉ። ከብዙ ትላልቅ ሰዎች ጋር ታዋቂ ሰዎች፣ ፖለቲከኞች፣ የሃይማኖት አባቶች፣ ቄሶች፣ ሼኮች፣ ከብዙዎች ጋር የመታሰር እድል ከሁሉም ጋር ኤክስፒሪያንስ የመቅሰም ከሁሉም ጋር የመግባባት አቅም ነበረና አልሐምዱሊላ፣ ከሁሉም ጋር በመግባባቴ ከሁሉም ትምህርት ወስጄ ወጣሁኝ። አራት ዓመት ጓደኞቼ በዲግሪ ተመርቀው ከዩኒቨርሲቲ ሲመረቁ እኔ ደግሞ ከሰንዳፋ ፖሊስ የሶስት ቀን የተሃድሶ ስልጠና ሁለተኛ አይለመደኝም ኪራይ ሰብሳቢ ያልሆንም ከመንግስት እኮ እንሰለፋለሁ ሚያስብል የሶስት ቀን ጠመቃ ወይም ስልጠና ተሰጥቶኝ ተመርቄ ወጣሁኝ። የተመረኩ ቀን ይዣት ወደ ቤት ሄድኩኝ፣ ባለቤቴ ማለት ነው። በእነዚህ አይነት መልኩ ነው እንግዲህ ከእስር ቤት የወጣ ነው። እስር ቤት ውስጥ ያው ብዙ ታሪኮች አሉ። የፍርድ ቤት ኬዙ የሚያስቅ ነው። ፍርድ ቤት ላይ ስንከሰስ የነበረው ሂደት ቲያትር የሚመስል ነው። ታጅበን በልዩ መልኩ ነው የምንሄደው። ሀገር ምድሮ የተደበላለቀበት ፕሮቴስቶች በየመድረኩ በዋሽንግተን ዲሲ በሬት ቤት ሁሉም ሰላማዊ ሰልፍ የሚወጣበት አረብ ሀገራት ላይ ድምፃችን ይሰማ እያሉ ለቤተሰቦቻችን ድጋፍ ሲያደርጉ የነበሩ የመዳም ቅመም እህቶቻችን፣ ወንድሞቻችን ቲሸርት እያሰሩ መጽሐፍ ሲታተም እየገዙ በብዙ አይነት መልኩ ሰፖርት እያደረጉ በአጭሩ ጠቀስኩት እንጂ ብዙ ሰው ዋጋ የከፈለበት። እኛ በሚዲያ ስለኛ ይወራል። ብዙ ደግሞ የመዳን ቤት ሆና ይህንን ትግል በገንዘቧ በጉልበቷ፣ ቢቢኤን ሬዲዮ በመስማት ፍትህ ሬዲዮ በመስማት ምን ደረሱ ምን ተባሉ የፍርድ ቤት ውሏችሁ ምን ሆነ እያለ እየተከታተለ መላው ዓለም እንደተጨነቀ መላው ዓለም ለዚህ ጉዳይ ጆሮውን እንደሰጠ እጅግ በጣም አስገራሚ ታሪክ ሀገር ውስጥም ደግሞ ቢጫ በማውለብ ለብ የዒድ ቀን ጀናዛ ይዞ በመውጣት ጀናዛ ሳጥን በመስራት ብዙ አይነት መት እንግዲህ አሁን እዚህ ዝርዝር አሁንም ድጋሚ ይሻ ሰላት ሳይመጣ ዝርዝሬ በማንጨርሳቸው አይነት መልኩ ትላልቅ ተቃውሞዎች መንግስትም ላይ ቢጫ የማውለብ ለብ ነጭ መጀመሪያ ሰላማዊ ነን ብሎ ሂዶች ላይ ነጭ በማውለብለብ፣ ከዛ ቢጫ ማስጠንቀቂያ በመስጠት፣ ከዛ ቀይ እስከ መስጠት የደረሰ እጅግ በጣም ሰላማዊ የድምፃቸውን ይሰማ ትግል እንቅስቃሴ ነበር። እንግዲህ ተመልካቾቻችን፣ እንደሰማችሁት ነው የአቡ ሂባና የኦሞ ሂባ ታሪክ ይህንን ይመስላል በአጭሩ ነው። ብዙ ያው በንትኑ በኒካቸው ዙሪያ ነው እንጂ ብዙ ብዙ የተናገራቸው ንግግሮች ነበሩ። ግን ደግሞ ትኩረታችን የነበረው በትዳሩ ዙሪያ ስለነበረ ትዳሩ ይህንን ይመስላል። ማለትም ብዙ ጣውረድ፣ ብዙ የተለፋበት ትዕግስት፣ ሶብር፣ ኢማን ብቃ አላደለ ብዙ ነገር የተለፋበት እና ብዙ ትዕግስት የሚያ ያሳለፉበት የትዳር ህይወት ስለነበረ እና ይህን ሼር ላድርጋችሁ ብዬ ነው ምክንያቱም ኒካህ ከታሰረ በኋላ ኒካህ ሲታሰር መቼ እንደሚለቀቅ መቼ ከእስር እንደሚወጣ የሚያውቁት ነገር የለም ነገር ግን የወጣ ጊዜ ይውጣ ብላ ደግሞ እሷም ኒካህ ለማሰር ፈቃደኛ ሆና ነበረ እንደሰማችሁት እጁ ላይ ምንም ነገር እንዳነበረ ተማሪ እንደነበረ ከራሷ እንደ ሰምታችኋል ግን ደግሞ አላህ ሱብሃነ ወተዓላ ነው ሁሉንም ነገር ማድረግ የሚችል ጌታ ነው አይደለ ስለዚህ ተማምነው ተማምነው የኢማናቸውን ልክ ያሳያል። እንደገና ደግሞ የመውጫውን ጊዜ ደግሞ ያው አላህንም ተማምነው ቢሆንም ደግሞ በሰብር የወጣ ጊዜ ይውጣ ጠብቋለሁ ብላ ጠብቃ ይውላችሁ። አላህም ደግሞ ብዙ ጊዜ አላዘገየባቸውም። ቢሆኑ አራት ዓመታትን ጠብቃ ከአራት ዓመት በኋላ እንግዲህ ከእስር ሰወጣ እንደሰማችሁት ወደ ቤቴ እዣት ይጃለሁ ነው ያለው። ታውቃላችሁ ከእስር ቤት ሲወጣ ቼም ተሰርቶ ሳንቲም ታይዞ ምናምን ተዘጋጅቶበት አይደለም ያው እሷ ፈቃደኛ ስለነበረች የቀጥ ብሎ ነው ይዟት የሄደው። እና በጣም ደስ የሚል ፍቅር፣ ትዕግስት የታጀብበት ኢማን የተሞላበት ሰብር ያለበት ትዳር ነው። እና ማሻአላህ እንኳንም እስከዚህ አደረሳችሁ። ያው 12 ዓመታቸውን አስቆጥሯሉ። ወደፊት ደግሞ ረጅም እድሜ ከጤና ጋር የምትሆኑ አላህ ያደርጋችሁ። በጀነትም አብራችሁ የምትሆኑ አላህ ስብሃነ ወተአላ ያደርጋችሁ። የእውነት በጣም ደስ የሚል ነው። አላህ ይጨምርላችሁ በልጅ ልጅ ያንበሸብሻችሁ። እና ውዶችዬ ይሄንን ይመስላል የኡሙ ሂባ እና የአቡ ሂባ ታሪክ ማለት ነው። በቀላሉ ወይም በትንሹ ነው እንጂ በዛ ጊዜ ላይ ኡስታዞቻችንን ጨምሮ ኮሚቴዎች በአጠቃላይ የተሰቃዩትን ስቃይ፣ የደረሰባቸው በደል፣ የተንገላተቱት፣ የተገረፉት ያልሆኑት ነገር የለም። እንዲሁም ብዙ እህቶቻችን በዛ ጊዜ ድምጻችን ይሰማ ተቃውሞ በተወጣው ብዙ እህታችን ብዙ እህቶቻችን ተደፍሯሉ። ብዙ እህቶቻችን ሂጃባቸው በራሳቸው እጅ ማለት ነው ሂጃባቸውን አውልቀው በእሳት እንዲያቃጥሉ ተደርጓል። በጣም ብዙ ስቃይ፣ በጣም ብዙ መከራዎችን የታለፈበት ጊዜ ነው እና ያ ጊዜ አልፎ አሁን ደግሞ እንደ ታሪክ እናወረዋለን። ብቻ አልሐምዱሊላህ። ያው ትንሽ በዚህ ጉዳይ ላይ ማለት የምፈልገው ነገር እንደዚህ የተለፋበት እንደዚህ የተደከመበት እንደዚህ ኡስታዞቻችን የተገረፉበት የተ ሳቃዩበትን ዲናችን እንጠብቀው። ሁላችንም ዲናችን ላይ ትኩረት እናድርግ። ድናችን ላይ ወለም ዘለም፣ ወለቀድ ወለቀድ የሚባለው ነገር አለ። ወለቀድ ወለቀድ ከማለት ጠንከር ብለን ድናችንን እምነታችንን እንጠብቅ። ላችኋለሁ ውድ ቤተሰቦቼ፣ እንግዲህ ስትከላተሉት የነበረው ቆይታ ይሄን ይመስል ነበረ። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ይህንን ቪዲዮ ላይክ ሼር እያደረጋችሁ አሰራጭልኝ ማለት ነው። አመሰግናለሁ።